አሰላም አለይኩም ወረህመቱላሂ ወበረካቱ። ሰላም ሰላም፣ እንዴት ናችሁ? ሁላችሁንም ሰላም ብያለሁ። ወደ ዛሬው ቪዲዮ ስንገባ በህልም እንግዲህ ረጅም ጸጉርን ማለም እጥር ያለች ቪዲዮ እሰራላችኋለሁ። በፀጉር ዙሪያ በእርግጥ ሰርቻለሁ፣ ግን አብዛኛው ጸጉር ላይ የተፈታው ህልም በሙሉ ግራ የሚያጋባ ነው። ለምን እንደሆነ አላውቅም። በትክክለኛው ትርጓሜ አልተተረጎመም፣ ወደ አማርኛ ማለት ነው እና ለማንኛውም ረጅም ፀጉር ማለም እስኪ አጠር አድርጌ ይዤላችሁ ቀርቤያለሁ። ሌላ ደግሞ ተጨማሪ ቪዲዮ መስራት አይቀርም ምክንያቱም ከዚህ በፊት የሰራሁት በቀለም ዙሪያ በአጭር የሆነ ቀላቅዬ የሰራሁት ቪዲዮ አለ ወይም ደግሞ ሊንክ ላይ አስቀምጥላችኋለሁ ከታች ኮመንት ላይ ሊንኩን አስቀምጣለሁ ሌላ ምስል አለ ማለት ነው ለዛሬው ግን እስኪ ይህንን አረጅም ጸጉር ስታልሙ ደግሞ የሚሰጠውን ፍቺ ለተወሰነ ሰው ነው የተፈታው ለሁላችሁም ይሆናል ተከታተሉኝ ላይክ እያደረጋችሁ ጀምሮ ባለትዳር ሴት ጸጉሯ ረጅም እንደሆነ በህልም ስታይ ጸጉሩ እዝሟል። ረጅም ነው ግን ደግሞ ብጥስጥስ ያለ የተንጨባረረ ደስ የማይል ከሆነ በህልም ውስጥ ያለመችው፣ ይህ ፍቺ የሚሰማትን ግራ መጋባትና የኪሳራ ምልክት ነው። ይሄም ደግሞ ምቾትና ደስተኛ እንድትሆነ አያደርጋትም ማለት ነው። ጸጉራ የተበጣጠሰ አለ በህልማችን ስናየው ረጅም ነው ግን ደግሞ የማያምር ውበት የሌለው መስሎ ከታያት፣ ይሄ የሚያጋጥማትን ኪሳራ እና ምንም አይነት ደስታ ወይም ምቾት እየተሰማት እንዳልሆነ ይገልጻል። ጸጉሯን በህልሟ ስታለም ቀይና ረጅም ሆኗል። ቀይ ነው ረጅም ነው እንግዲህ ቀለም ተቀብቶ ሊሆን ይችላል። ግን ቀይ ሆኖ ረጅም ከዚያ ደግሞ ያላማረበት አመዳማ፣ የተበጣጠረም የተበጣጠሰ በቃ የማያምር መስሎ ከታያት ግን ቀይ ነው ረጅም ነው ባለትዳር ሴት እንደዚህ አይነት ህልም ካለመች ፍቺ ምንድን ነው? ባሏንና ልጆቿን ችላ እንደምትል እንደማትንከባከባቸው ያመላከታል ማለት ነው። ይህን ነገር መለወጥ አማሏን፣ ጸባዋን፣ ይህን ባህሪዋን መለወጥ አለባት። ይሄን ያለ ምትል ማላም ያለ በለዛ ነው። ትዳሯንም መፍታቷ አይቀር ማለት ነው። ጸጉሯ ቀይ ነው፣ ረጅም ነው፣ ግን የማያምር ከሆነ እንግዲህ ባሏንም ልጇንም ችላ እንደምትል፣ ስለዚህ ይሄን ባህሪ ለጉጭ ነው የሚላት ህልሙ። ረጅምና ለስላሳ ጸጉር በህልም ውስጥ አንዲት ያለ ባለ ትዳር ሴት ከተመለከተች ረጅም የሚያምር ማለት ነው ለስላሳ ቆንጆ ሆኖ ጸጉሩን ከተመለከተች ይሄ ፍቺ ብልህነቷንና የሚያጋጥሟትን አስቸጋሪ ጉዳዮች በሙላ በዘዴ እንደምትወጣ ያመላክታል ማለት ነው። ብልህ ሴት፣ ጠንቃቃ ሴት እንደሆነች ይገልጻል። አንዲት ባለትዳር ሴት ረጅምና ለስላሳ ጸጉር በህልሟ ካየች ይህ ለረጅም ጊዜ ያቀደችውን ትልቅ ነገር ልታሳካ መሆኑን ይገልጻል ማለት ነው። አንዲት ህልሟ አላሜ ረጅም ጸጉሯ በህልሟ ረጅም ጸጉር ነው ግን ነጭ እንደሆነ ካየች ይህ የሚያሳየው ከባለቤቷ እንክብካቤ ማግኘት እንደምትፈልግ ያው እሷ በቃ ደስተኛ እንዳልሆነች ነው። ባለቤቷ ስለማይንከባከባት ከሱ እንክብካቤ ማግኘት እንደምትፈልግ ይገልጻል ማለት ነው። ፀጉሯ ባለ ትዳር ሴት ረጅሙ ነው ፀጉሯ ግን ደግሞ ነጭ ሽበት ሽበት ነገር ነጭ ነው ከታያት፣ የባለቤቷ ችላ ስላላት የባለቤቷን ፍቅር እና እንክብካቤ ትፈልጋለች ማለት ነው። ሌላው ደግሞ ባለ ትዳር ሴት ወንድሟ ወንድሟ በህልሟ ፀጉሩ ነጭ ሆኖ ሸብቶ ሲስቅ ከተመለከተች ይሄ ፍቺ ምንድነው? ወንድሟ በጣም አሳሳቢ ችግር ውስጥ እንዳለና ከጎኑ ቁማ እንድትረዳው የሚጠቁም ህልም ነው ማለት ነው ስለ ለወንድሟ መጥፎ ነገር ይደርስበት እንደሆነ ወይም የሆነ አስቸጋሪ ነገር ውስጥ እንዳለ የሚገልጽላት ህልም ነው። ወንድሟ ሸብቶ እየሳቀ ካለ መች ቶሎ ድረሽለት እንደማለት ነው። ህፃናትን በነጭ ፀጉር ሲጫወቱ በህልም ሲጫወቱ እንዲህ ጸጉር ነጭ ጸጉር ይዘው የማንኛውንም ሰው ጸጉር ይዘው እንዲገነካኩ በህልም ካለማችሁ ይህ ህልም አላሚው በመጪው ጊዜ ውስጥ ብዙ ለውጦችንና አስደሳች ነገሮችን ልታገኝ እንደሆነ ያመላክታል። ምክንያቱም ህጻናት ህጻናቶች በረከቶች ሲሳይ ናቸው እና እነሱ እንደዛ ሲጫወቱ በነጭ ፀጉር፣ በፊት በፀጉር ሲጫወቱ ካለማችሁ ወደ ህይወታቸው የሚመጣ በረከት፣ መልካም ነገሮች እንዳለ ያመላክታል። በሽንት ቤት ውስጥ ደግሞ ነጭ ፀጉርን በህልም ውስጥ ማየት እንግዲህ፣ ሽንት ቤት ውስጥ ምን ወድቆ ነው ተቆርጦ ነው እኔ አላውቅም። ሽንት ቤቱ ናችሁ ነጭ ፀጉርን ሽበት በህልም ካያችሁ ይላል ህልማላሚዋን የሚገልጽና ህይወቷን በትክክል እንድትቆጣጠር የሚያስችላትን ታላቅ አእምሮ እንዳላት ያሳያል። እንግዲህ ራሷ ህልማላሚዋን ነጭ ጸጉር ኑሯ ሽንት ቤት ገብታ ግን ጸጉሩን ያየችው ከሽንት ቤት ቁጭ እንዳለች ከሆነ ነጭ መሆኑን ይሄ ይቺ ህልማላሚ ትልቅ አእምሮ እንዳላት ይገልጻል ማለት ነው። ምናልባት ባለትዳር ሴት ከሆነች እሺ፣ ባለ ትዳር ሴት ባሏን በህልም ፀጉር እንደያዘ ስትመለከት ይህ አንድ እንደሚያ አንድ የሚያደርጋቸውና የሚያስተሳሰባቸው ታላቅ ፍቅር በመካከላቸው እንዳለ ያመላከታል ማለት ነው። ባሏ ጸጉር እንትን ብሎ ባሏ ጸጉር ባለ ትዳር ሴት ባሏ ጸጉር አብቅሎ ወይም ፀጉር ረዝሞ በህልም ከተመለከተች ማለት ነው፣ በሷና በሱ መካከል የሚያስተሳስር የሚያያይዝ ትልቅ ፍቅር አለ በመካከላቸው ማለት ነው፣ በባሏና በሷ መካከል ነው። እሺ፣ በሰዎች መካከል ከሰዎች መካከል የተሰራ ፀጉርን በህልም ከተመለከተች የአንድ ሰው ጸጉርን ተሰርቶ ከነዛ ውስጥ አንድ ሰው ጸጉርን ተሰርቶ በህልም ከተመለከተች፣ እቺ ህልም አላሚ የገባችውን ቃል እንደምትጠብቅና ራሷንና በዙሪያው ካሉ ሰዎች ጋር ያለውን ግንኙነት ለማሻሻል እንደምትጥር ያሳያል ማለት ነው። የሆኑ ሰዎች ተሰብስበዋል በህልሟ ከዛ ውስጥ የተሰራ ሰው እንዳለ በህልም ጸጉርን ሹሩባ የተሰራ ሰው እንዳለ ካለመች፣ ይሄ ማለት አላሚዋ ቃሏን እንደምትጠብቅ የምትገባን ቃል በሙላ እንደምጠብቅ እና ከሰዎች ጋር ያለውን ማህበራዊ ኑሮ ማሻሻል እንደምትፈልግ ያሳያል ማለት ነው። ባለትዳር አንዲት ባለትዳር ሴት እናቷ ፀጉሯን እንደምትሰራት በህልም የእናቷን ጻጽ እናቷ ጸጉሯን እየተሰራች እና በዛውም ደግሞ እያለቀሰች በህልም ካየቻት ይህ ብዙ መጥፎ ለውጦችን እያሳለፈች እንደሆነ አመላካች ነው፣ ወይም ጥሩ ያልሆነ ነገር ወደ ህይወቷ እያለፈ እንደሆነ አመላካች ነው። እናትየዋ ጸጉሯን እየተሰራች ህልም አላሚዋ የህልም አላሚዋ እናት ጸጉሯን እየተሰራች እያለቀሰች በህልም ካለመች አላሚዋ በጣም የማይሆኑ ነገሮች ወይም ደግሞ ጥሩ ያልሆኑ ነገሮች እያሳለፈች እንደሆነ ያመላክታል ማለት ነው። ያኔ የተሰራ ጸጉር ያኔ አንዳንድ ውስብስብ ነገሮችን የሚገልጻል ማለት ነው። እሺ ረጅም ጸጉር ያለው ሰው ማየትና በህልም ማበጠር አለመቻል ይሄ ምንድነው ፍቺው? ለሱ ለእሱ እጣፋንታ የሚሆነውን የተትረፈረፈ መልካምነት እና በረከቶችን ያሳያል። አለመበጠ ረጅም ጸጉር ታልማላችሁ፣ ግን ማበጠር አለመቻል። ይሄ ወደ እናንተ የሚመጣን የተትረፈረፈ በረከቶችን ያሳያል ማለት ነው። ህልም አላሚው ጸጉሩ ረጅም ቢሆንና በእውነታው ግን አጭር ነው። በህልሙ ግን ጸጉሩ ረጅም ነው እና በህልሙ ጸጉሩ ረጅም ነው፣ በእውነታው ግን አጭር ነው። ይሄ ፍቺ ምንድነው? በዙሪያው ባሉት ሰዎች ላይ የሚደርስበትን ዝርሻና ማታለል ያመላክታል። በእውነቱ አጭር የሆነ ጸጉር በህልሙ ሲረዝም ካለም፣ ይሄ ማናችንም ነው የሚያመላክተው እሺ ረጅም የሚያብረቀርግ ጸጉር በህልም ውስጥ የሚያይ ማንኛውም ሰው ይህ በእውነታው በጤናና በበረከት እንዲሁም ደግሞ በረጅም እድሜ እንደሚኖር ያመላክታል። የሚያብረቀርቅ የሚያምር ረጅም ጸጉር ካለማችሁ እድሜያችሁ ረጅም እና ጤናማ ሆናችሁ እንደምትኖሩ ነው። ግን ይሄ ረጅም ሆኖ እንደው የሚያያምር የተበጣጠሰ አመድማ ከላይ ገልጫዋለሁ ማለት ነው። አንድ ወንድ ወይም አንድ ሰው ፀጉር ረጅም ነው፣ ፀጉር ረጅም እንደሆነ በህልሙ ካየና መቁረጥ ካልቻለ ይህ የሚያሳየው ብዙ ተግባራትንና ግዴታዎች እንዳሉበትና ጫናና ድካም እየተሰማው እንደሆነ ብዙ ውጣ ውረዶችን እያሳለፍ እንደሆነ ያመላክታል። አንድ ወንድ ማለት ነው ረጅም ፀጉር በህልሙ ውስጥ ማለም ግለሰቡ በቅርቡ የሚያገኘው ከፍተኛ ደረጃና ስልጣንን ያመላክታል። እንግዲህ ረጅም ፀጉር አንድ ወንድ በህልሙ ትልቅ ረጅም ጸጉር ኑሮት በህልሙ ከተመለከተ የሚያገኘውን ስልጣንና ትልቅ ቦታ ያመላክታል። በዛም ደግሞ ሰዎች እንዲያከብሩት ይሆናል ማለት ነው። ባለው ስልጣን ሰዎች ያከብሩታል። የወንድ ልጅ ብዙ ጊዜ በህልም ካልሆነ በቀር ጸጉሩ ረጅም እንደ ሴት ሲሆን አይታይም። ህልም ግን ያንን ሊያልም ይችላል። አንድ ወጣት ወንድ ረጅም ጸጉርን በህልም ውስጥ ካየ ይህ በቅርቡ በቅርብ ጊዜ ውስጥ ትክክለኛን ሴት ልጅ እንደሚያገኝ ለሱ ተስማሚ የሆነች የምትመጥነው ትክክለኛ ሴት ልጅ እንደሚያገባ ወይም እንደሚያገኝ በምቾትና በደስታ ከእሷ ጋር እንደሚኖር ይገልጻል ማለት ነው። አንድ ወጣት ያላገባሁን ፀጉር ረጅም እንደሆነ በህልም ካየ የምትመጥነውን ሴት ያገባል፣ በእሷም ደግሞ ደስተኛ ሆኖ ይኖራል ማለት ነው። አንድ ህልም አላሚ ፀጉሩ ረጅም እንደሆነ ካየ ይህ በስራው ላይ ከፍተኛ ቦታ እንደሚይዝ ያሳያል። ይህም ብዙ የገንዘብ ጥቅሞችን ያመጣለታል። አንድ ፍቺ፣ አንድ ህልም ሶስት አራት ፍቺ አለው። አሁን ሁለተኛ ተፈታ ማለት ነው። ረጅም ጸጉር አንድ ወንድ ሲያለም፣ አንድ ወጣት ሳለም፣ አሁንም ይሄንን ረጅምና ለስላሳ ቆንጆ ጸጉር በህልም ማለም አንድ ወጣት ካለመ እንደዛ ህልም አላሚው በተለያዩ የህይወት ዘርፎች ብዙ ስኬቶችን እንደሚያገኝ ያመላክታል ማለት ነው። ውድ ተመልካቾቼ ያው እንዳልኳችሁ አጭር ናት ቪዲዮዋ። ምናልባት አልማችኋት ከሆነ ብዬ ነው የሰራኋት። ስለተከታተላችሁኝ ከልብ አመሰግናለሁ። ላይክ አድርጉ፣ ሰብስክራይብ አድርጉ። ተከታታይ የህልም ፍቺዎች ይቀርባል። ያው አብዛኛውን አሁን ድጋሚ ድጋሚ ቪዲዮዎችን እየሰራሁ ነው። ምክንያቱም እዛኛው ቪዲዮ ላይ ካላገኛችሁ ቀጣዩ ላይ እንድታገኙት በማለት እንደ ማብራሪያ ጠቀምኩ ነው ማለት ነው። ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣዩ እስከምንገናኝ፣ ሼር አድርጉ፣ ሰብስክራይብ አድርጉ፣ ላይክ አድርጉ። በተለይ አሁን የማስታውሳችሁ ከኢትዮጵያ ውጭ ያላችሁ ሰዎች እባካችሁ እባካችሁ ሼር አድርጉልኝ አብዛኛው የሚያኝ ኢትዮጵያ ውስጥ ነው። በኢትዮጵያ ደግሞ ሎኬሽን ገንዘብ ምንም አይቆጥርም። ስለዚህ አበረታቱን፣ እኔም ስጠቀም እየበረታው ሄዳለሁ ማለት ነው እና ሼር አድርግ። ቻው፣ በተረፈ ወዳቸዋለሁ።